ምናልባት እናንተ የታያችሁ ዳኒ ለሀይሚ ቦታ አለኝ ወይም ማፈቅራት አለው የሚለው ቃል ነው የታያችሁት። ይሄ ከምን የመጣ ነው? እንዴት ድፍረቱ ኖረው? የሚለውን ግን ቆም ብላችሁ አላያችሁም። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጉ። ለሀይሚዬ ዛሬ ወሳኝ የሆነ መልእክት አለኝ። ምንድን ነው እሱ ሃይሚዬ ለብሩኬ ስትል ብዙ ዋጋዎቹን ከፍላለች። ነገር ግን ለሱ ስትል ቤት እንኳን ድረስ ስትሄድ ተከሶ በነበረበት ሰዓት ለኒ ብለሽ ለምን ሄሽ ብሎ ነበረ ሲወቅሳት የነበረው ብሩኬ። ነገር ግን ያንን እድል ተጠቅሞ ዳኒ ዛሬ ላይ ብሩኬ በዛን ሰዓት ለኒ ብለሽ መሄድ አልነበረብሽም እያለ ሲጭቃጭቃ ስለነበረ ያችን ክፍተት ተጠቅሞ ዛሬ ዳኒ ድፍረት ኖሮት ለሀይሚ ፍቅር ይዞኛል አለ። ይሄ ልጅ ብሩኬ በዛን ጊዜ ለእኔ ብለሽ ነው ቴንኪው መስዋዕት እንደምትከፍልልኝ አቃለውኝ ብሏት ቢሆን ኖሮ ዛሬ ዳኒ ድፍረት ኖሮት አፈቅርሻለሁ አይላትም ነበረ። አንደኛ አሳልፎ የሰጣትም ብሩኬ ነው ከሰላሳ ሴት ጋር ለሚታይ ወንድ። እሱን ደግሞ ተውት፣ እሱን ተውት። ማታ ምን እንደሆነ ልንገራችሁ። የእሱ ጓደኞች፣ የዳኒ ጓደኛ አንደኛው ስለት ስለት አወጣ ለማ ለብሩኬ ለእንደነዚህ አይነት አረመኔዎች ነው እንግዲህ ብሩኬ። ሀይሚ ዳኒ ይፈልግሻል ብሎ የተዋት ዳኒ ቢፈልጋትስ፣ ቢፈልጋትስ እሷ ካልፈለገችው፣ ለእኔም አዲስ እኮ ሆነብኝ ይሄ ነገር ነው ያለችው። አይክ ምንም ምንም በሀይሚ ቀልድ አላቅም፣ በሀይሚ ድርድር አላቅም። የት ሀይሚ እኮ ተናገረች አይዞህ የሚል ሰው አለ መሰለኝ አለች። አዎ ሀይሚዬ፣ አይዞህ የሚሉት አሉ። እነዚህ ባልቴት አሉ አሉ ለምን እኛን አትጠይቅንም? እዛ ቁጭ ብለው መለማመጥ የለብህም በባለፈው ዕለታማ ሀይሚን መለማመጥ የለብህም ሲሉ ነበረ፣ ሰምቻለሁ። እዛ ክሬት ያደረጉት ግሩፕ ውስጥ ማለት ነው። አዎ እነሱ ናቸው ለብሩክ የልብ ልብ የሰጡት እንጂ ያገቡት ይመስል እነሱ የልብ ልብ ሰጡት። ይኸው ሀይሚ ገና ዳን ይፈልጋለሁ ስላለ አይሽ የፈራሁት ነገር ደረሰ ምናምን ነገር አለ ምንም የፈራው ነገር አልደረሰም። እራስህ ነህ ለዳኒ የልብ ልብ ሰጠኸው። አፈቅራለሁ የሚለውን ቃል ከአንደበቱ እንደዋጣ ያደረግከው እራስህ ነህ። አዎ በዛን ሰዓት እነሱ እነ ዳኒ ሲያስተካክሉት የነበረው መንገዱን ሲጀመር ሶሲ ከቡሩኬ ጋር በደንብ ታይ፣ በቃ ቡሩኬ ደግሞ ለሃይሚ ለምን ሄድሽ እኔ ጋር ለምን መጣሽ እያለ እዚች ጋ ጋር እየተጨቃጨቃት ነው። ለእኔ መስዋዕት መክፈል የለብሽም እያላት ነው ምናምን ለሷ ቦታ እንደሌለ ነው እዛ ጋር እያሳያየ ያለው። ስለዚህ እቺን ክፍተት እንጠቀም ተነጠቀማሉ። ዳኒም ሶሲም ሁለቱንም በጣበጧቸው በጠበጧቸው። አው እኔ እኔ እኔ በጣም ያናደደኝና በጣም የቆጨ ነገር ምን እንደው ታውቃላችሁ? ለሀይሚ ለማይመጥን ወንድ ፈልጎሻል የፈረውት ነገር ደረሰ አይሽ ምናምን ብሎ ማለቱ ብሩኬ አናደደኝ። አንተ ወንድ አይደለ፣ እንዲያጠገበው ያለው አንተ ወንድ አይደለ፣ ቃሉን ሲያወጣው ከአፉ አፉን አደፍንለትም እንዲበጥፊ ምንድን ነው እዛ ጋር እሱ ገና ስላለ፣ እሷ ካልፈለገችስ፣ እሷ ካልፈለገችስ፣ እሷ ካልወደደችውስ? ወይኔ መናደድ ድሮም እኮ መቸለታ ነው የማይሆን ቦታ ነው የተገኙት እኮ ብለሃል አሉ ብሩኬ ያ ማለት ሀይሚ ላንተ እንደማትመጥንህ ነገር ማለት ነው ሀይሚ ትፈዛብሃለች እንጂ አታንስብህም ሀይሚ ማለት ላረማመዷ የምታቅ ከአንደበቷ ለሚወጣው ቃል የምታቅ አስተዋይና ምሁር ምሁር ነች እኔ ማለት የምፈልገው ግን ለሀይሚዬ ስሚ ትሰሚ እንደሆነ ማለት ነው። ዳኒ ብዙ ነገሮችን ሊፈጥር ይችላል። ከዚህ በኋላ በማንኛውም ነገር ላይ መስማማት የለብሽም። ስትችይም አብረሽ መታየት የለብሽም። ከቻልሽ በጭራሽ አብረሽ መታየት የለብሽም። በክብርሽ እንደማትደራደሪ አሳዩ። ብሩጌም ሀይሚ በክብሩ አትደራደርም፣ የኔ እጅግና የኔ አንበሳ እያለ ሲያቆለማምጣት ኖሮ ነበረ። ዛሬ ግን ለማይሆን ሰው አሳልፎ ሲሰጣት በጣም ተናድጃለሁ። በጣም ነው የተናደድኩት ማለት ነው። ያኔ ሲዘምርላት የነበረ ወንድ ዛሬ ለማይሆን የራሱ ሴት የናቀችው ወንድ ሴት የናቀችው የራሱ የሚላት የሁለት ዓመት ሴት ፍቅረኛ ያቺ ሶሲ ወጥ ቀመስ የናቀችው ወንድ ለሀይሚ ተመኝቶሻልና የፈራሁት ደረሰ ይኸው ምናምን ነገር ማለቱ ቡራኬ እንደዚህ እምነት ማጣቱ በሀይሚ ላይ በጣም አናዶኛል። እኔ ተሚባለው ብለ አናዶኛል። የምሬ ነው ምላችሁ። ለምን ለምን ለማመጣታል ምናምን ስላሉ እነዛ ባልቴቶች ለምድር ማይል ለማመጣት መለማመጥ አለበት። እንዲ ገር ፍሬንድ እኮ ነች አንቻ ግብቶች ትኖራለች። እናንተ ልጅ ወልደናል፣ አይናችን ባይነን አይተናል። የሀይሚ እህቶች ቆመ ቀር ብላችሁ እየተሳደባችሁ አይደል እንዴ? ታዲያ ለምን ብሩኬ እና ሀይሚ የራሳቸውን ህይወት እንዲኖሩ አትፈቅዱላቸውም? ለምን እናንተ በህብረት ብሩኬ ልታገቡ ታስባችኋል እንዴ? አያችሁ፣ የነዚህ ተልካሻ ሴቶች ምንትን ምክር እየሰማ ይሄ ልጅ እኮ በጣም ተቀይሯል። ምሬ ነው ምላችሁ። ነገር ግን ሀይሚ ብልጥ መሆን አለብሽ። አሁንም እዝች ጋር ጥንቃቄ ማድረግ አለብሽ፣ ጥንቃቄ ማድረግ አለብሽ። በጣም ማለት ነው። በጣም አንቺ በሺ የሚፈልግ ይሰዋለ እዝች ጋር ማለት ነው። ራስሽን ልክ ፈላጊ እንደሌለሽ ማሳየት የለብሽም። በጣም ተፈላጊ ነሽ የኔ ወርቅ፣ በጣም ማለት ነው። ምንም አይሰማሽ፣ በቃ ኩሩ ሁኒ ሀይምዬ፣ ኩሩ ሁኒ በእናትሽ እንዳትልፈሰፈሽ። የምሬን ነው። ጠንካራ ሆነሽ አሳይ ራስሽን። ይሄ የኔ ቦታ አይደለም አይመጥነኝም ማለት አለብሽ። ይሄ የእኔ ቦታ አይደለም፣ አይመጥነኝም። እንዴት ለአንተ እሱ ስላለ እኔን እንደዚ ልታጠረጥረኝ ቻልክ? እኔ ካልፈለግኩትስ ዳኒን ብለሽ አስረግጠሽ ንገሪው። ለብሩኬም ቢሆን ዛሬ ካርቃችሁ ካልመጣችሁ በጠብ ተመጣችሁ አስረግጠሽ ንገሪው። አይመጥነኝም ሲጀመር እሱ ለእኔ አይመጥነኝም ብለሽ መናገር አለብሽ። እዛ ጋር ዳኒ ክብር አለው ምናምን ምና እንደዚ አይነት ወሬ መስማት አንፈልግም። ቁጭ ብሎ ሲሳደብ አለ እን የሚውለው እነ ቡሩኬን ግንን ጓደኞቹን ሰብስቦ ትክታክ መንደር ምንድን ነው የቱ የቱ ክብር ነው? ሲጀመር እንደዚህ አይነቱን ቃል እንዳትደግሙ በድጋሚ። በቃ አይመጥነኝም ማለት አለብሽ። በክብርሽ እንደማትደራደሪ ማሳየት አለብሽ ሀይሚ። ዳኒ ስምሽን ሊያጠፋው ሊያበላሸው ሊያሰድብሽን ፈልጓል። በኦዲንስ ሊያስጠላሽ ፈልጓል። አንቺ ደግሞ ከዳኒ ጋር ተታይሽ፣ በአንቺ ላይ ያለን ተስፋ ይሟጠጣል። ያንን የሚሟጠጠው ተስፋችን ማስቢበት እዚ ጋ ቆም ብለሽ ልታስቢበት ይገባል። ይህንን ነው እኔ ማለት ፈልገው። ገና ብሩኬ በአንቺ ላይ ያለውን እምነት ቢያጣ፣ ገና ዳኒ ፈልጎሻል ብሎ አንቺን እንደዛ እንኳን ቢልሽ እንዳይሰማሽ እኔ ካልፈለግኩትስ ብለሽ መናገር አለብሽ። የራሴን ህይወት ራሴ ነኝ ልመረው የምችለው እንጂ ገና እሱ ስላለኝ እኔ እሱ ስላፈቀረኝ እኔ ላፈቅረው አልችልም። ንገሪው፣ ትች የለ እንዲህ ንግግር አሳማምረሽ ንገሪው። እግዚአብሔርን እምላችሁ በጣም ነው የተናደድኩትኝ። የምሬን ነው እንዴ እሱ እዛ ጋር ቆሞ አፈቅራታለሁ ብሎ ሲሄድ አየሽ ወይ ተብሎ ተመልሶ ምናምን ምናደድ። ለማንኛውም ላይክ ሼር አድርጉ።